ደግሞ አቅም የሌለው ደካማ መሆኑን ለማስለመኛ አቅም የለው። የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ሲናገር ቅዱስ ጴጥሮስም አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያኔን እንሰራታለሁ ብሎ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያኔን እንሰራታለሁ አለና፣ የሲኦል ደጆችም ምን አይሏትም? ያለ አይችሏትም። የሲኦል ደጆች ማለት የገሃነም ደጆች አይችሏትም። ወደ ጋን የሚወስዱ በሮች የተባሉ አጋንንት ናቸው። በበር በኩል ወደ ቤት እንደሚገባው ወደ ሰዓት ቤት የሚወስዱ አጋንንት ናቸው። እነዚህ ቤተክርስቲያንን መቋቋም አይችልም። ቤተክርስቲያን ዲያብሎስ ሁሉንም አቅም ቢጠቀሙ ከክርስቶስ ቤተክርስቲያን በታች መሆኑን ለማሳየት፣ ዲያብሎስ የክርስቶስን ቤተክርስቲያን ለማጥፋት ያልተጠቀመው ነገር የለም። ሁሉንም ነገር ያለው ነገር ተጠቅሟል። ክደትን ተጠቅሟል። ናሪዎስን፣ መንስጥሮስን፣ መሊዮንን ሌሎችንም ተጠቅሟል። ክደትን ተጠቅሟል። ስም ማጥፋትን ተጠቅሟል። ዱላን ተጠቅሟል። አስራ ሁለቱን ሐዋርያት በዱላ ፈትኗቸው ቶማስን ቆዳውን በማስገፈፍ ቅዱስ ጴጥሮስን ዘቅዝቆ በማሰቀል ቅዱስ ጳውሎስን አንገቱን በማስቆረጥ ቅዱስ ዮሐንስን የፈላ በርሜል ውስጥ በመክተት ቅዱስ ማትያስን እንደ አውሬ ሰው በሚበሉ ሰዎች ሀገር በመውሰድ ስጋውን ሊበሉት በመፈለጉ አጋንንት ያደረባቸው ሰዎች በጣም ብዙ መከራ አሁንም የምታዩት በዘመነ ሰማይ አርባ ዘመን ክርስቲያኖች እነ ቅዱስ መርቆሬዎስ በብረት ምጣድ እየተጠበሱ ከውሻ ጋር ምግብ ሰጥተዋቸው፣ እረ አስርበው፣ ውሻውንም አስርበው፣ አስርበው፣ ሰዎቹንም አስርበው፣ ክርስቲያኖች ተሰርተው ከውሻው ጋር ምግብ አጥቶ ሊበሉ ሲሉ ውሻው እንዲለክሳቸው በማድረግ ተነክሰው እጃቸውን ሲሰበስቡ ሰው እንዲስቅባቸው በማድረግ እናንተ፣ ለኳስ የምትሰበሰቡበት ስታዲየም በዘመነ ሰማዕታት ጊዜ ክርስቲያኖች ሲሰቃዩ እያዩ ለመሳቅ የሚሰበሰቡ ሰዎች ሲሰበሰቡ ሲሰቃያል ለመሳቀል ያ ሁሉ ነገር ተደርጓል። በክርስቲያን ውስጥ ያልተደረገ ገደል ውስጥ ወርውረዋቸዋል። ከአንገታቸው ድንጋይ እያሰሩ ባህር ውስጥ ጥለዋቸዋል። በመጋዝ እኩል ቀኝ እጅና ቀኝ እግር፣ ግራ እጅና ግራ እግር አንድ ላይ እንዲሰነጠቁ ተደርገዋል። መሬት ላይ ተጋድሞ ቀስ ቀስ እየተደረጉ በመጥረቢያ ተቆርጠዋል። እነ ቅዱስ ቶማስ ዘመናት ደግሞ ሀያ ሁለት ዓመት ችን እችን ቆርጠው አንድ ቀን ቆርጠው ወስደው ያጥሳሉ። አንድ ቀን መሞት ቁመት ለ የቀረችውን ቆርጠው ደግሞ ሀያ ሁለት ዓመት እየቆረጡ ሰውነቱ ለጠዋት አጥሰዋል። ይህን ሁሉ ተጠቅሟል። ቤተክርስቲያን በዘመነ ሰማዕታት ይሁሉ አይነት አባቶቻችን ስም በማጥፋት የጳጳሳትን ስም በማጥፋት የሊቃውንትን ስም በማ ለምሳሌ ቅዱስ ቅዱስ አትናቴዎስን ሰውን እጅ ቆርጧል ብለውታል። ቅዱስ ጨርሎስን ሰው አስገድሏል ብለውታል። ቅዱስ ጢሞቴዎስም አንዲት ሴተኛ ጋር የሀሰት ሊያሰት ምስክር አምጥቶ ወልዶብኛል እንድትል አልገዋል ከኔ ወልዷል ብላ አንዲት መሰክር ሳታውቀው እኮ ነው ጢሞቴዎስ የሚባለው ጳጳስ ከኔ ወልዷል በየተባለ አይሺ አሬ ተጠጣት አንደኛው ሊቀ ጳጳስ መጣና እኔ ጢሞቴዎስ ነኝ ብሎ ስለማታውቁ እኔ ጢሞቴዎስ ነኝ ጋር አንቺ ወልድ አዎ አለች። ሌላውን ሰው ነው፣ ሌላውን ጳጳስ ስም በማጥፋት ሁሉንም ነገር አለ። የእኛ ቤተክርስቲያን የተጠቀመ የተደረሰባት ታውቃለች። በግራኝ ጊዜ የደረሰውን በዮዲት ጊዜ የደረሰውን የአርባ ዓመት መከራ ሚስዮናውያን ያደረሱት መከራ፣ በአጼ ሱስንዮስ የደረሰብን መከራ፣ በዘመነ መሳፍንት የደረሰብን መከራ፣ አሁንም ቤተክርስቲያን የምትቀበለው መከራ የሁሉ ስቃይ ይደርስ ቤተክርስቲያን ስሟ ይጠፋል ያሰኘው በታሪክ ይቀቅላታል፣ በታሪክ ጨቋኝ ነበረ ይችላታል፣ ያሰኘው ደግሞ ይገፋታል፣ ያሰኘው ይተቻታል፣ ያሰኘው ይሰድባታል፣ ያሰኘው ይበላታል፣ ያሰኘው ያመጽባታል ያምጽባታል። ያሰኘው ይዋሽባታል። የፈለገው ነው ያደረገው። እግዚአብሔር ይመስገን፣ ቤተክርስቲያን ዛሬ ምክንያቱም ዲያብሎስ ከእግዚአብሔር መንግስት በታች መሆኑን ለማሳየት የእግዚአብሔር መንግስት ደግሞ ማናት? ቤተክርስቲያን። ቤተክርስቲያን የእግዚአብሔር መንግስት ነው። የዲያብሎስ ሁሉም አቅም የእግዚአብሔርን መንግስት መቃወም እንደማይችል ለማሳየት አሁን ዲያብሎስ ሁሉን ይጠቀማል። ኃጢአትን ይጠቀማል፣ ፖለቲካን ይጠቀማል፣ ዘረኝነትን ይጠቀማል፣ ጭፈራውን ይጠቀማል፣ ሁሉም ነገር ይጠቀማል የእግዚአብሔር መንግስት ለመውጋት የእግዚአብሔር መንግስት ግን ከዲያብሎስ ከሁሉም ውጊያ በላይ ነው። ሰውን ብትዋጋ ወይ ታሸንፈዋለህ ወይ ያሸንፋል። እግዚአብሔርን ብትዋጋ ግን ትጠፋለህ ትሸንፋለህ እንጂ አታሸንፈውም ብሎ አቅርሲ ሆነ እግዚአብሔር ይህን ለማስተማር ዲያብሎስ ከሰው አቅም በታች መሆኑን ለማሳየት እንዲፈትነን ይፈቅድለታል። አንድ ነገር ግን ንገራ ዲያብሎስ ቤተክርስቲያንን አያጠፋትም ማለት እኛ እንጠፋ ማለት እንዳይመስላቸው፣ ቤተክርስቲያን ማለት ቅዱስ የክርስቶስ አካል ነው። አሁን ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም ምእመናን በሙሉ ቢያልቁ ቤተክርስቲያን ጠፋች አይባልም። ቤተክርስቲያን የምትባለው የህንድም፣ የሶሪያም፣ የአርመንም፣ ይችም፣ የግብፅም ነው። እነዚህ ሁሉ የእነዚህ ሁሉ ቢያልቁ የማትታየው ቤተክርስቲያን አለች። ሩጫቸውን የጨረሱት ያቺ ቤተክርስቲያን አለ። ቤተክርስቲያን አትጠፋም ማለት ይሄን የሚያመለክት እና ቤተክርስቲያን አትጠፋም የሚባለው በዲያብሎስ ሀሳብ ሳይሸነፉ የእግዚአብሔርን ሀሳብ አገልግለው የሚሞቱ ወዳጆቹን ሲመለከት የሚናገሩ ለእኛ ሲሆን ደግሞ እናንተም ከፈቀዳችሁ ነጻ ፈቃዳችሁን ከተጠቀማችሁ ዲያብሎስ ከእናንተ በታች ነው ለማለት። ከማንመታችሁ በሉ ንገሩ፣ በሉ ንገሩ እንጂ ከማንመታች ከዲያብሎስ በታች ከዲያብሎስ በታችሁ በጉልበት በት ያልተቻለ በእግዚአብሔር ይቻላል ዲያብሎስ አሁን ዛሬ በጣም እኔ የገረመኝ በዚህ ዘመን የሚመጡ ሰዎች አንዳንዶቹ ምን ያደርጋሉ መሰላችሁ ሁልጊዜ ጊዜ በቃ ሰይጣንን እንደማ የሚችለው ያወራል ሰይጣን በቃ አንችለው በሆነ ታምራት ካልሆነ ሰይጣን እንዳይችል ሰይጣን ከማንም ክርስቲያን በታች ነው በሉ በሞት የበሉላችሁ ሰይጣን በሉ በሉ ከማንም ክርስቲያን በታች ምንድን ነው? እና ነ ሁላችሁም ክርስቲያኖች በሙሉ ምዕመናን በሙሉ ዲያብሎስን የማሸነፍ ስልጣን አለን። ፊልጵስዩስ ምዕራፍ አራት ቁጥር ስድስት ላይ ኩሎ እክል በዘ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላል። ኃይልን በሚሰጠኝ በክርስቶስ በክርስቶስ ሁሉ ይችላል። ኩሊት ካለ ዘይ አለ ለሚያምን ሁሉ ይችላል። እሚሳናችሁ ምንም የለም ብሎኛል እኮ ክርስቶስ። የሚሳናችሁ ምንም የለም። ማንኛውም ክርስቲያን አማትቦ ጸልዮ ዲያብሎስን ማሸነፍ ይችላል። ግን አንድ ነገር ጋር በጸሎት የብዛት ዲያብሎስን አሻንፈዋለሁ ማለት ቃል ነው። ዲያብሎስ ማለት ነው ማለት ጸሎት ሰይጣን ያሸንፍልን ይንክባብ አላህ በዚ ሰይጣን የሚያሸንፍልን እግዚአብሔር እንጂ ጸሎታችን አይደለም ጸሎታችን እምንጸልየው ከእግዚአብሔር ጋር ለመቆ ለመሆን ነው እንጂ ዲያብሎስ ለመቋጋት አሁን ግን ጾማላችኋል በገዳም መነኮሳት እንደመነኮሱ ገዳም እንደገቡ ምን ሆነ መስላችሁ ወዲያው እንደመነኮሱ አካባቢ እንሽላሊት እናም እየመጣ ያስፈራራቸዋል በጣም ክፉ ነው

እንዲሁም ብዙ ላይ ነገር ሀያኛው ክፍለ ዘመን ላይ የጻፈ አባት ምናምሮ ነገር መስላል። አንተ ጥይት ልትተኩስ እሱ ኒውክሊየር ይተኩሳል። ነ ከሀምሳ ዓመት በፊት የተጻፈ መጽሐፍ ሰይጣንን ለማሸነፍ አንተ ጥይት ተኩስ፣ ኒውክሊየር ይተኩሳል። ለምን? የሰባት ሺህ ዓመት የውጊያ ልምድ ያለው ችግር ነው። አይሆንልኝም ሰይጣንን በጉልበትህ አሸንፉ።

ያሳዩታል እንዲህ ይዘቅ ማለት እሱ ግን መሳቁን ሰው እንዳለም ታውቃላችሁ። ይሄ የሚያሳየው አቅመኝ ስነታችሁ የሚሆነው እንኳን ዝቅ ማለት ሰይጣን በማሳቅም ታምን ስንቱ ብዙ ነው። ወደ ንጦስ ሲመጡ ዘንዶሆኑ ይመጣለን እንደ ባብ የሚያፈጫለን። አስባችሁታል? ምምን ዘንዶ ቢመጣባችሁ ዘንዶ ብዙ ሲሆን፣ ከዛ ደግሞ ባብ ቢመጣ፣ ከዛ ደግሞ ጅብ ቢመጣ፣ እንደገና ነብር ቢመጣ፣ እንደገና አረሳ ቢመጣ፣ እንደገና ጅብ ቢመጣ አይጥ እንዲመጣ ቀረን። የራሱ አይጥ ራሱ እንዴት አሁን አይጥ መጣ፣ ደህና ናችሁ ብትል አታስፈራም። ያ ሁሉ እንደ ሰው እየተነካከለ እያፏጭ መጣ። እንዲ እኮ ይገርማል። ምንድን ነው ያላቸው? ይሄ የሚያሳየው አቅም እንደሌላችሁ ማለት ነው። አቅም ቢኖራችሁ ኖሮ ለኔ እንኳን አንዱ ይበቃ ይላል። አቅም ስለሌላችሁ ግን ብዙ ናችሁ መጣችሁ። ይሄ አቅም የላችሁ ግን እኔ አቅም የለኝም ክርስቶስ ይዋጋችሁ ሲላቸው ሁሉ ብትል ይመጣ ክርስቶስ ይዋጋቸው። እኔ አቅም የሌለኝ ሰው ነኝ በማለት ማለት ስለዚህ እግዚአብሔር ይርዳ ነው እንጂ ተመስገን። እንደው አንዳንድ ደጋግ ምዕመናን ራሱ ሳገኛቸው ተመስገን ይሄው አምስት ዓመቴ ነው መቁጠር ያቆጥራለሁ አፍጾም ጾማለ ሰይጣንን እየቀጠቀጥኩት ነው። እሱ እየቀጠቀጠ እንደዚህ ማለት በራሱ መቀጥቀጥ እኮ ነው። እውነት የልኩ ሰይጣንን ተመስገኑ እየቀጠቀጥኩት ነው አይባልም። ሰይጣንን የሚቀጠቅጠው ማን ነው? ምናለት እግዚአብሔር አምላከ ሰላም ይቀጥቅጦ ለሰላም ታይቶ እግሪክሙ። የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ይቀጥቅጠው ብ ሮሚያ 16 16 ላይ። ዲያብሎስን በጉልበታችን አናሸንፈው በእግዚአብሔር ቸርነት ግን እናሸንፈዋለን። ስለዚህ ዲያብሎስ ከእኛ አቅም በታች ነው። በእግዚአብሔር ቸርነት እችላለሁ። እንትን ሰይጣን አይወጣም፣ እንትን ሰይጣን አይወጣም እያላችሁ እነዚህ አትበሉ። ዲያብሎስን ሰይት ዓለምን የምናሸንፈው እምነታችን እና ከክርስቶስ ጋር መኖራችን ነው። ጌታችን ኢየሱስ ክርስቶስ እውነተኛ ብርሃን ነው። ዲያብሎስ ደግሞ ጨለማ ነው። ብርሃን ደግሞ ጨለማ ባለበት አይኖርም። ወደ ብርሃን ፊታችንን እንዞር። ዲያብሎስ በእኛ ላይ አቅም የለው እና እጃችን አትስቱ። ማንም የሚጫወትባቸው አይገባ። ይሄ ጠንቋይ ሁላ እየመጣ እየሮጠ በሁነቱ ሰይጣን አንት ባላለ ሰይፎ ጨንገር የትና ያስካት ትምህርት ቤት ምንድነው ያለ ነገር ምንም አይደለም እንዴ፣ ማን የደገመባት ማን አይደለም ማለት ያክስቷልሽ? አይደለም እግዚአብሔር እስቲ እግዚአብሔር እስቲ ጠብ የሚዘራ ታሪክ ምን ያደርጋል? እስቲ ንገሪኝ፣ በሞት ሌላውን ንገሪኝና እግዚአብሔር ሰው እንዲጣላ ይፈልጋል? አሁን አዳንት በሚለፈልፉበት ስንት ሰው ተጣልቷል? በሞት እየተፈላለገ ነው። እግሪ ደግሞ ቢኖር ሀብታም ሲሳካልኛል፣ እግሪ ደግሞ ቢኖር ትምህርት ሳይሳካ ይቀር ይገባል። እግዚአብሔር እኮ ይፈቅራል ማለት አጋንንትን ሲያወጣ ዝም ብሎ ያወጣቸዋል። የእግዚአብሔር ታምር ሌላ ችግር ፈጥሮ ይሄድ። ትክክል። ስለዚህ እግዚአብሔር የተሰዎች አጋንንትን የምንዋጋው ከእግዚአብሔር ጋር በመሆን ነው። ከማን ጋር ነው? ከእግዚአብሔር ጋር ምን ሆነው ምንድን ነው? የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አነ የሄድ ምስሌክ ምስከር ከቃለ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ለማን ያላቸው? ለሐዋርያት። በሉ ለማን እኔስ ካለን ፍጻሜ ከማን ጋር ነኝ? ሐዋርያት ዛሬ አሉ በስጋሉ አሉ? በእናንተ ቤተክርስቲያን ኖራለሁ እያላቸው። ስለዚህ ከእግዚአብሔር ጋር ለመኖር ቤተክርስቲያን ውስጥ አትጥፉ። እንዲያውም እንዲያው ንገረት አይ እንዲው ሰይጣን የሚያስለቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አሁነ ከታይማኖት ጥሩ ናቸዋል የሚካሄድ ነው። ጥሩ የትኛውም ቤተክርስቲያን ውስጥ አጋንንት ይሸነፋል። እስኪ በሉ የትኛውም በሉ ቤተክርስቲያን ውስጥ ማን ይሸነፋል? አጋን ይሸነፋል። ከቤተክርስቲያን ጋር ህብረት ይኖራችሁ ሚካኤል ከሆነ ደብረት ሚካኤል ጋር ህብረት፣ እዚያው ውሉ፣ እዚያው ክርስቶስ አለ። ገብርኤል ከሆነ እዚያው ህብረታችሁ፣ እዚያው ህብረታችሁ ውስጥ አትነጠሩ። የክርስቶስ ህዋስ መሆናችን ጠብቁ። ክርስቲያን የክርስቶስ ህዋስ ነው። ህዋሱ የሚመሰብሰው ከአካሉ ተቆርጦ ሲጣል ነው ካልተቆረጥን እኛን የሚነካን የለም። ሕዋሱ ቤተ ክርስቲያን አካሉ ናት፣ ክርስቶስ ራስ ነው። እኛ ደግሞ እች እጣት ናት። እችን እጣት ምስጥ የሚበላት ተቆርጣ ስትወልቅ ነው። ከአካሏ ጋር ከኖረች የሚነካት የለም። ቤተ ክርስቲያን የክርስቶስ አካል ናት። ከቤተ ክርስቲያን ጋር ህብረት ካለም ዳሮሲኛን ያመንጠቅ አይችልም። እግዚአብሔር ከሁላችን ጋር ይሁን።